ስራችሁ ነት የምላችሁ እና ሄጂ አንድ ቀን እቀርጥላችኋለሁ። ቾክ እየነበረ እኔ የሄድኩት እና አልተመቸኝም እና ሌላ ለራሴ አዝዣለሁኝ ብያችሁ ነበረ። እሷም እንደኛው አረብ ሀገር ለፍታ ሰርታ ይመጣችናት። አሁን ደግሞ ቁጭ ከምል ብላ እነዚህን ነገሮች በጣም በብዛት ነው የታዘዘችው የሶፋ ሰላም ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናቸ አላቸ አለኝ። እግዚአብሔር ይመስገን። የእውነት ሁላችሁንም ላመሰግናችሁን የመጣውት እግዚአብሔር ያክብርልኝ። የእውነት በቃ የሆነ መፍትሄ የሆነ ለሰው ስትናገሩ የሆነ መፍትሄ እንደሚገኝ በደንብ ተረድቻለኝ። ሁላችሁንም ላመሰግን ነው የመጣውት በዛውም ደግሞ አንድ ነገር ላሳያችሁን የመጣውት የእውነት በጣም ነው የማመሰግነው ሁላችሁንም በባለፈው ዳቦ ምን ላድርገው ብያችሁ ነበረ። ስለዚህ ምንም አይሆንም፣ በፌስታል ሸፍኝው እንደዚህ ተታረኪው እንደዚህ። ሁላችሁም የራሳችሁን አስተያየት ሰጥታችሁኛል፣ እዚህ እጅግ በጣም የማመሰግነው እግዚአብሔር ያክብርልኝ እና ይቅርታ፣ የሆነ በቃ የሆነ ነገር ስናገር ስሜታዊ ሆናለሁኝ። ለምን የሆነ ሰው አለኝ ወይ ነው በቃ አይና ይልም ይወደኝ ሰው አለኝ የሆነ ነገር ብጨንቃኝ የሆነ ነገር ለእናንተ መጥቼ ስነግራችሁ ሁላችሁም የራሳችሁን አስተያየት እየሰጣችሁኝ ነው እና በጣም ነው የማመሰግነው። እንግዲህ ዛሬ ቀኑ ቅዳሜ ነው። ዛሬ ሆኗል ማለት ነው ዝግጅቱ ዛሬ ይዛ ሄዳለች ዛሬ ነው እና በሶስተኛው ቀን ዛሬ ይዛ ሄዳለች። እንዳላችሁኝ ምንም ነገር አልሆነም። በፌስታል ሽፍንፍን አርጌ በዳንቴል ምናምን ይዘው ሄደዋል። ብቻዋን ስለ ልጆች የሚያግዟት የሚሸከሙ ሌላም ልጆች ስለነበሩ ልቀርጻቸው የሰው ልጅ ያለ ፍላጎቱ ልቀርጽ አልፈለግኩኝም እንጂ ብዙ በጣም በቃ ግቢው ትምህርት ቤት ማለት ይቻል ነበረ። ዳቦን ለመውሰድ የመጡ ልጆች ማለት ነው። ሁሉም የራሳቸው ቡናው፣ ፈንድሻው፣ ስኳሩ በቃ ቀይጠማ የያዙት ቀይጠማ በቃ ደስ ይል ነበረ፣ እና ኩራት ተሰምቶኛል። በነገራችን ላይ በጣም ነው ደስ ያለኝ። ለምን ወላጆ ናችሁ፣ የወላጅ የሆነ የተጠየቃችሁትን ነገር ንትን ስትሰጡ ምን ልበላችሁ ኃላፊነቱ ወስዳችሁ ያን ነገር አድርጋችሁ አክብሯችሁ ስትጠየቁ ያን ነገር ማዘጋጀት ችላችሁ አዘጋጅታችሁ እንድትሰጡ እጅግ በጣም ነው ደስ የሚለው እና ሁላችሁንም አመሰግናለሁ። ዛሬ ሄደዋል ማለት ነው ዳቦ እና በአጋጣሚ በዛን ሰዓት ዳንቴል፣ ስለ ዳንቴል አውርቼ ነበረ። አንዳንድ ልጆች ያው እፈልጋለሁ፣ ስንት ነው ዋጋው? ታደርሽልናለሽ ወይ እያላችሁ ነበረ። እግዚአብሔር በሚያውቀው እኔ ምንም የማገኘው ነገር የለም ልጅቷ ጋር ግን አንድ ቀን ሄድላችኋለሁ ወይ የምትፈልጉ ልጆች በጣም ርካሽ ስለሆነ ነው ተገዝቶ የሆነ ሳይታሰብ የተቀመጠ ነገር አንድ ቀን ይጠቅማቸዋል ይህ ሰው ፊትም ከማየት ይጠብቃቸዋል አንድ ነገር ሳታስቡ አንድ ሁለት እያደረጋችሁ በምትገዙበት ሰዓት አንድ ጊዜ ኢትዮጵያ መጣችሁ ሄል ግዛ ስትሉ ይከብዳል አይደለ ሳታስቡ ግን የሆነ ከስር ከስር ከስር ከስር ስታጠራቅሙ እንደ ቀልድ እንዳይመስራችሁ እውነቴን ነው የምላችሁ እና ሂጅ አንድ ቀን እቀርጥላችኋለሁ ቾክ እየነበረ እኔ የሄድኩት እና አልተመቸኝም፣ እና ሌላ ለራሴ አዝዣ አለሁኝ ብያችሁ ነበረ። ሌላ እንትንላችሁ አለው ብዬ ነበረና ይሄ ነው እኔ እዚህ ጋር ከፈለጋችሁ፣ በቀይ ይሄንንም ከለሩ መቀየር ትችላለች። ነጭ ናት፣ እኔ ግን ነጭ ስለሌለኝ በነጭ ነው ያደረኩት። እንደገና ይችኛዋን ደግሞ ራሴ ነኝ የመረጥኳት በቀይም በተለያየ ነገር ከለር መቀየር ትችላላችሁ፣ እና እዩት የገዛሁትን። ሌላ ዝዣት አለው ብያችሁ ነበር። ለምን እኔ የማላደርገውን ነገር ያልሆኑን ነገር ዝም ብዬ ፈጥሬ የማወራ ሰው አይደለሁም። ለምን አሳያችኋለሁ ብዬ ነበር ቃሌን ጠብቄ ይሄው ጨርሳልኝ። እንደውም እኔ ነኝ የቆየሁባት። እዩት ትልቅነቱን፣ ስፋቱን። እንደዚህ ላሳያችሁ፣ ትልቅ ነው። እንደ ትልቅነቱን ዋጋው የሚጨምረው እና እኔ ይሄን እንዳንተ ይሌል እግዚአብሔር ይመስገን፣ ክብር ለሱ ይሁን። እውነት እግዚአብሔርን በጣም ነው የማመሰግነው። እንኳን እነዚህ እንዳንተ ላሰራ አይደለም፣ ብዙ ነገሮች ነበሩ። እናንተ የምታውቁ ከድሮ ጀምሮ የምትከታተሉ ታውቁ ነበረና አሁን ላይ እግዚአብሔር ይመስገን ራሴን ችዬ። በፊት ሁሉንም ሰው ነው ማስቸግረው። የሆነ ቦታ ስሄድ ስጡኝ ይላለው፣ የሆነች እንደዚህ አይነት ከለር። እኔ እንግዲህ አሁን እግዚአብሔር ይመስገን ከአንድ ወደ ሁለት ተሸጋገር ያለው። በጣም ሁላችሁንም አመሰግናለሁ። ላይክ ሼር እያረጋችሁ ስለምታበረታቱኝ ነው እዚህ የደረስኩት። በርቺ በሀገርች ላይ ጠንክሪ እያላችሁ ላይክ ሼር እያደረጋችሁ ስለሆነ ነው እንደዚህ በፈገግታ ወደ እናንተ እየመጣውኝ ያለውት ማለት ነው እና ይሄ የእናንተ ውጤት ነው። የእናንተ ውጤት ይሄ ነው። ከዚህ የበለጠን ብዙ ውጤቶችን አድርጋችሁልኛል። ለምን ላይክ ሼር ስለምታደርጉልኝ ነው። ወዳችሁ ስለምታዩልኝ ነው ይህንን ነገሮችን ማድረግ የቻልኩት ማለት ነው እና ይህንን ገዛው በፊት ሰው ነበር የማስቸግረው ስለዚህ እና ይሄንን ገዛ ብያ ሳይቻቻሉ ይሄኛውን ተገላገልኩኝ። እግዚአብሔር ይስጣቸው እስካሁን ሲያበድሩ ይለነበረ። ስለዚህ ይሄን ተገላገልኩኝ ማለት ነው። አለኝ አንድ ደግሞ ሲስተር የሰጠች የእንጀራ መሶብ ላይ ያለበስኩት ነጭ አለኝ። እግዚአብሔር ይመስገን ሦስት ማለት ነው። እንደገና ደግሞ የሆነች ቤት ቤት ውስጥ የምጠቀመው ረከቦት እሷን ደሞ ማዘር ናት እየሰጠች። ከዛሁን ደግሞ እኔ ደግሞ ይሄኛውን የገዛሁት ለአዲሱ ለአዲሱ ረከቦት የታውቃላችሁ፣ ለበዓል ለበዓል የምጠቀመው ረከቦት አለና ሁላችሁም ታውቁታላችሁ። ለእሱ ነው ይሄኛውን

ዘመድ የመደለችን ጓደኛ የመደለችው እህት እውነት እንዴት እንደሚያምር ልቅም ያለ ስራ ማለት ነው። ይታያቸዋል ብዬ አስባለሁ። ልቅም ያለ ስራ በቃ የስሯን እንትን ነው። እሷም እንደኛው አረብ ሀገር ለፍታ ሰርታ ይመጣችናት። አሁን ደግሞ ቁጭ ከምል ብላ እነዚህን ነገሮች በጣም በብዛት ነው የታዘዘችው። የሶፋ የቢፌ የተለያየ ብዬ ልንገራችሁ እና ይሄ በጣም ወድችዋለሁ ስለወደድኩት ነው እንትን እያልኳቸው ያለሁትና እግዚአብሔር ያለ ቀን ደግሞ ይሱፍ ምናምን አሰራታለሁ ሲኖረኝ ማለት ነው። ቀስ እየተባለ እንቁላል በእግሯ ምንድነው እሚባል ተራታለች እና ዋጋው ይሄኛውን ያው እንደ ትንሽ ከሆነ ዋጋው ቀነስ ይላል። እኔ ግን ይሄንን ነገር እግዚአብሔርን በሚያውቀው እኔ አልተከራከርኳትም። ለምን እጇ ጥርት ያለ ስለሆነ ለእኔ ይሄኛውን ለራሴ የገዛሁት በስድስት መቶ ብር ነው ይሄ ለራሴ የእውነት በቃ ሌላ ሰው ነበር ያዘዛት። ሌላ ሰው አዟ ቁጭ ብሎ ነበር እንዳጋጣሚ ነው የተዋወቅነው። እና እኔ ስቀበላት ምንም አልልሽም፣ በቃ እኔ ግን የምሸጠው 650 እና 700 ብር ነበር የምሸጠው፣ ግን ላንቺ 600 ሰጂ፣ 600 ሰጂ ብላኝ እንደ ለምትዋወቅ እና ለእጇን እንትን እንደወደድኩ ሳላያውቀች 600 ብር ሰጠች። ይሄን በ600 ብር ይህን ደግሞ እኔ ያልተከራከርኳትም ያሁን አይን አለ ድካም አለ ክሩ አለ ጊዜም አለ። ቢያንስ በቃ እንደምንም ብከራከራት ወይም ሶስት ከሀምሳ የኢትዮጵያ ሶስት ከሀምሳ ልሸጥልኝ ትችላለች። ግን እግዚአብሔር ምናምን ስትለኝ አሳዘነችኝና እኔ አራትን የሰጧት እግዚአብሔር በሚያውቀው አራት መቶ ብር ነው የገዛሁት፣ ይኸኛው ማለት ነው። አራት መቶ ብር ትልቅ ነው። በጣም ካሜራ ነው። ዝቅ ሳረግ ዝቅ የሚለውን እንጂ እንትን ነው ትልቅ ነው። እውነቴን ነው የምላችሁ በጣም ትልቅ ነው። እኔ አልተከራከርኳትም። ብከራከራት ግን ሶስት ከሀምሳ እንትን ትለኛለች ግን ብር ሳይሆን የሰው ልጅ ነው የሚበልጠውና እሷም እንትን ቤተሰብ ነን ቤተሰቡ ነናል ብዬ ዝም ብዬ አረሞቶ ብር ነው የሰጠዋት ማለት ነው። ግን ብከራከራት እንትን ሶስት ከሀምሳ ትሰጠኛለች። በዚህም ደግሞ ስለ ካሰችኝ አልከራከራትም። ሌላ ሰው የገመተልኝ ታውቃላችሁ። ስንት ብገዛው ጥሩ ነው ብዬ ትልልቅ እናቶችን ጠይቄ ነበር እንዳጋጣሚ ስጠይቅ ስምመቶ የገመቱት እግዚአብሔር እምላችሁ ስምመቶና 75 7 የገመቱት ብዙ ሰው የገመቱ እኔ ግን 600 ብር የገዛሁት ማለት ነው። እና ይሄኛውንም ደግሞ በ350 ሰጠኛለች። 350 ትሰጠኛለች ብከራከራት ግን በዚህ ስለ ካስችኝ እኔም ደግሞ ካስኳት ምን አልተከራከርኳትም። በቃ በቃ 400 ምን እሺ አመሰግናለሁ ሰጥቻት ነው ይሮጥኩት ማለት ነው። አንድ ቀን ግን ቤቷ ድረስ በጣም ከልብ የምትፈልጉ በቁም ነገር የምትፈልጉ ከሆነ እንትንትልላችሁ አልቻ አስተያየት አድርጋ ብዙዎቻችሁ ግን ያው እየጠየቃችሁ በዛው ጥፍት እኔም ደሞ አናገረት ውሸታ መሆንኩኝ ማለት ነው። ጊዜዋንም እንደዚህ እንደዚህ እያልኩ እያወራ እኔም ደሞ ጊዜ የምሰጥቻችሁ እያወሯችሁ ታወሩ ታወሩ ና በጣም ከዛ በኋላ በዛው ጥፍት ስለምትሉ አሁን ለአውራት ራሱ ዝም ምን ያልኳት አፍሬ ማለት ነው። እና ይሄኛውን ሁለት ከሀምሳ ይሄኛው ይሄኛውን በሶስት መቶ የገመታችሁ ሰዎች አላችሁ ያናገራችሁን ታውቃላችሁ በውስጥ ሶስት ከሀምሳ አራት መቶ የገመታችኋላችሁ ይሄኛው። እስቲ ይሄ እንዴት አራት መቱ ክሩ ስንት ተገዝቶ፣ ክር ስንት ተገዝቶ፣ የእውነቴን ነው የምላችሁ። ክሩ ስንት ተገዝቶ ነው በዚህ ዋጋ የሚሸጠው? ጊዜው እኮ ተቀይሯል። እውነቴን ነው የምላችሁ። ውትፍትፍ ያለ የማያምር ስራው እንኳን ስንት ብር ይገዛ የለ እንዴ! ስለዚህ ይሄን ላሳያችሁ ብዬ ነው። ተመልካቾቼ ሁላችሁንም በጣም አመሰግናለሁኝ ዋጋውንም ንገሪኝ እያላችሁ ስለነበረ ልንጋራችሁ። እኔም ደግሞ ይኸው ለረከቦት እዚያ ቤት መስገን ከአንድ በፊት እንደው ምንም ዳንትል አልነበረኝም ከደንትን ተሸጋገርኩ ማለት ነው። እዚያ ቤት ዝም ብዬ ጨርቅ ነገር ነበር የማለብሰው ረከቦት ራሱ እዚያ ቤት ታሪክ ቀያሪ ነው። እናንተም ታገሱ፣ ጠንክሩ፣ በርቱ፣ ትዕግስተኛ ሁኑ። እኔ እዚህ ጋር ቪዲዮ ላይ አምስት ደቂቃ ወይ አስር ደቂቃ አስራ አምስት ደቂቃ ልቀመጥ እችላለሁ ግን እዚህ እንደዚህ እንደተቀመጥኩኝ ሞልቶልኝ አልጋ ባልጋ ሆኖልኝ ቆሻሻ የማይነካኝ የማይጎልብኝ የሚመስላችሁ ሁሌ ደስተኛ ሆኜ ሙሉ ለሙሉ አልጋ ባልጋ የሆነልኝ የሚመስላችሁ ሰዎች አሉ አላችሁ እና አላችሁ። ይሄ ነገር የማወራው ለምንድን ነው? ብዙዎቻችሁ መተን ቪዲዮ እንስራ ወይ ዩቱብ እንክፈት ወይ ዩቱብ ከፍተን እንስራ ወይ ያዋጣል ምናምን እያላችሁ ስለሆነ ነው ይሄን ነገር ያነሳውላችሁ እንጂ ሌላ ነገር ላወራ ፈልጌ አይደለም። ከሰራችሁ ታገኙበታላችሁ ግን አልጋ ባልጋ እንደዚህ ቁጭ እንደተባለ ሁሉም ነገር የማይጎል እንዳይመስላችሁ። እኔ በጣም በዩቱብ ብዙ ዋጋ ከፍ ያለው ስለዚህ ስሩበት። እዛው እየሰራችሁ በጎን በጎን ስሩበት። ይቱቡን ወደፊት ስራችሁ የምታስተዋውቁበት ሱቃችሁ የምታስተዋውቁበት ለሚያስተዋውቅላችሁ ብር መክፈል አይጠበቅባችሁ እዛ በመዳም ኢንተርኔት ወይም ደሞ እናንተም ኢንተርኔት ልትሞሉ ትችላላችሁ። ተጠቀሙበት። አንድ ደቂቃ ሁለት ደቂቃም ልቀቁበት፣ ወደፊት ላይ ይጠቅማችኋል ብዬ መክራችኋለኝ። ውድ ቤተሰቦቼ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ በያላችሁበት ፈጣሪ ጠብቃችሁ፣ ወጥቶ ከመቅረት ፈጣሪ ጠብቃችሁ። አሁን ላይ እያየን ያለን ነገር አለ። ባለፈውም አስራ ሁለት ዓመት ባህሬን አስራ ሁለት ዓመት ሙሉ ሰርታ ጠፍታ ነበር የምትሰራው፣ እሷም ሞታ አስራ ሁለት ዓመት ሙሉ ቤተሰቦቿን ናፍቃ ልጅ ሁሉ ነበራት አሉ። እኔ አላቃትም፣ በሚዲያ እንደዚህ ሲወራ ነው ያየሁትና እባካችሁ ጊዜያችሁን ተጠቀሙበት። ስለቆያችሁ አይደለም ብርም ብቻ አይደለም የአንድ ወር የሁለት ቀን የሶስት ቀን ደስታ ራሱ ትልቅ ነገር ነው። ቤተሰቦቻችሁ ጋር ተገናኝታችሁ በሀገር መሞትም ክብር ነው እና እባካችሁ ብር ብቻ አታባሩ፣ ጊዜያችሁን ተጠቀሙበት። አስራ ሁለት ዓመት ሰርታችሁ ካልተለወጣችሁ ለውጥ ካልመጣላችሁ ግቡ ወደ ሀገራችሁ። እስቲ ደግሞ እልኋችሁ እዛ ካልሆነ ደግሞ እዚህ ደግሞ ሞክሩት። እውነቴን ነው የምላችሁ። እና ለማንኛውም ደህና ሁኑልኝ። በጣም እንትን ዝንብ ወቅቷ ነው መሰለኝ፣ በጣም እያስቸገረችኝ ነው። ለማንኛውም ደህና ሁኑልኝ።